በቃ ልነግርሽ አልችልም። ጓደኛ ነው እና የሚነዳው መኪና ጥሩ መኪና ገዛ ቴስላ። አዲስ ቤትም ጥሩ ቤት ነው የሚኖረው። ሁሉም የሚፖስተው ነገር ደግሞ ሰለ ክሪፕቶን ስለምንደስሙ ስለ ክሪፕቶን ሁሉንም ነገር ስለ ይህ ምንድን ነው የሚባለው ይሄ ስለነ ቴስላ እንዴት መግዛት እንዳለብን ስለነ ቴስላ አክሸር አክሸር ስለ አክሸር ምንም ነው የሚያሳየው እና ከዚህ ልጁ ምን ይለኛል እኔ ቤት ስለነበርኩ ያን ያል ስራም ነበር እና ትራንስ ለምን ቁጭ ከምትይ ገንዘብ ኢንቨስት ማታደርጊ በእንደዚህ እንደዚህ ምክንያት ይለኛል እኔ ደግሞ እሺ ጥሩ እላለው ተገናኘን ኮምፒውተር ይዤ ሄድኩኝ ከፈተልኝ ሁሉንም ነገር ምን ይለኛል በቃ መነሻ እስከ አስር ሺህ ይበቃሻል ይለኛል አስር ሺህ ዶላር ማለት ነው በእኛ መቶ ሺህ ነው የሚሆነው እኔ ከባንክ ካወጣሁኝ መቶ ሺህ አረኩት በዛ አሁን ስገዛ ያን አብረን እያለን ምን ይለኛል አስር ሺህ ዶላር አንድ ሺ ነው በሳምንት የምታገኙ፣ ሀያ ሺህ ዶላር ከሆነ ግን አምስት ሺ ነው የምታገኙ ማለት። እኔ ደግሞ በቃ አምስት ሺ ሆንልኝ ብዬ ተስገብግቢ ሁለተኛ አስር ሺ ጨመርኩ ዛው እያለው በቃ በዛ ጨመርኩኝ። ከዛ በኋላ ገዛን ነገሮች አየን እንደ ልጁ እንዳለሽ በጣም በየሳምንት ነው ሁለት ሶስት ሺህ አምስት ሺህ የሚጨምረው ከዛ ይሄዳል ይሄዳል ልክ አንድ ወር ሊቀርን አንድ ወር ሊሞላን ሁለት ቀን ነው ሶስት ቀን ሲቀረው ምን ይለኛል ዋው ኮንግራ ምናምን ብሎ እንደዚህ ኤዲት የተደረገ ፎቶዎች ምናምን ላከልኝ እንኳን ደሳለሽ በቃ ዋው በቃ አንቺስ እድለኛ ነሽ ምናምን ነገር አለኝ ምን ነው ምናምን ስለው ሀምሳ ሺህ እኮ ደረሰ ያንቻለ በወሩ ነው አሁን ይሄም እልሻለሁ። ከዛ ሀምሳ ሺ ደረሰ ሲሆን ዋ ወር ሁለት ቀን ሲቀሩ ማለት ነው። ምን ትላል? አዎ ኦኬ፣ በቃ በጣም እንደዛ ከሆነ እኔ የሆነ በቃ ይሄ ሀያ ሺውን ያወጣት ከባንክ ነው ያወጣት እና ለባንኩን ልክፈለው ና ከዛ የቀረው ደግሞ ትርፉን ደግሞ ከእንደገና ሰራበታለሁ። ከዛ እንደዛ ሲለኝ ጅነሽ እንዴ ዳብል ም እኮ ል ጨምሮ ሊያድር ይችላል። በአንድ ሌሊት እኮ ሀያ ሺ ሊሆን ይችላል። ሚን መቶ ሺ ሊሆንልሽ ይችላል። እንዴት ነው እንዲህ የምታስቢው? በጣም ሲናገር በጣም ነው የሚያሳምንሽ። ይሻቢባ እና እንዲህ አድርገሽ እዩ፣ የኔ ህይወት እዩ፣ ቤተሰቦቼ። እኔ አሁን ዱባይ ደርሼ ነው የመጣሁት። እንዲያድርጊ እንዲያድርጊ አሳየኝ። ይሄ ብሩክ ሪል ስቴት ነው የሚባለው ዱባይ ያለው ዱባይ ያለ። ከእሱ ከእሱ አሁን ቤት ለመግዛት አስቤያለሁ። እንደዚህ በቃ ማለት የሚያጓጓ ነገር ነገረኝ። እኔ ደግሞ አይ በቃ እሺ ቆይታ ቆይ ምናምን አልኩት ማለት ነው። ከዛ እንደዛ ስለው ምን ይለኛል? ይደውልና ቴስላ መኪና ኤለን መስክ ማስክ በትራምፕ ወደ ስልጣን መምጣት ምክንያት በማድረግ ጥሩ የሆነ ዋጋ አውጥቷልና ፕሊስ ገንዘብ ካለሽ ይሄ በቃ አንቺ እድለኛለሽ ምናምን ነገር ይለኛል። ስንት ነው? እንደዚህ እንደዚህ ይለኛል። እኔ እግዚአብሔርን ሀቡ ለባሌ ማላማከርኩት ከዛ እኔ ደግሞ ጨመርኩኝ ደግሞ ሀያ ሺህ እንደገና ከባንክ ተበድሬ ነው ደግሞ የሚጨምረው። ራይትርሀስ እሺ፣ በመጨረሻ በቃ ተበላ፣ ብርሽ ተበላ። አንድ ወር ልክ ሁኔታውን ሳየው አንድ ጊዜ ምን ሰማው መሰለሽ? በእንደዚህ እየተጭበረበሩ ነው የሚል ቲክቶክ ላይ ሰማ። ልክ ተመሳሳይ ማለት ነው ላይ ጎብተው ሲያወሩ ሰማሁ ነው። ከዛ ገብቼ ብዙ ጥያቄ ጠየቅኳቸው እና ተመሳሳይ ማለት ነው። ከዛ ልጁን አገኘሁትን። አሁን እዩ እንደዚህ ኢንቨስት አድርጊያለሁ ሀያ ሺ ማውጣት ፈልጌ አለው ባንኩ እያስጨነቀኝ ነው አልኩት። አሁን የዚህ ሀገር ባንክ ኢንሹራንስ ትከፊበታለሽ ገባሽ? እና እንደዚህ እንደዚህ ስለው አሁ እንደዚህ ነው በእንደዚህ ነው ምናምን ምናምን ሲለ ቆየና፣ ማወጫ መጨረሻ ላይ ምን ይለኛል ባንክ ኳረጉን፣ ያ ምንሰራበት ምንደ ስሙ ሀክ ተደርጎ ባንክ ተደረግናል። ጉድ ጉድ ጉድ ጉድ ማለት አሁን ነው። እዛ ምን ስለው እንደዚህ እንደዚህ ሆን ሲለ በቃ ሰውነቴ ልነግርሽ አልችልም። ላበላብ ነው የሆንኩት። እኔ እንዲህ ዕዳ ደግሞ መክፈል ካቃተኝ የቤቴ ሽጦ ነው የሚወስዱት ገንዘባቸው። ባንክ ደግሞ ታውቂያለሽ እንዴት አይነት ሰዎች መሆኑ እና ከዛ ምን አልኩኝ እኔ ፖሊስ አመለከትኩ ደውዬ። ፖሊስ ሳመለከት ፖሊሶች ደግሞ ያ እንደዚህ አይነት እስካኖች እንዳሉ እናውቃለን ግን ማን ነው መጠየቅ የምትችው አንቺ ሲለች ይሄን ልጅ ብዬ አንስቼ ወሰድኩላቸው። ለልጁ ሙሉ አድሬሱ ሁሉንም ነገር ሰጠኋቸው። እኔ በእንደዚህ በእንደዚህ አይነት ምክንያት እንዲያደረግ ይሄን ገንዘብ ደግሞ እሱ ጋር አብረሽ እንደሆን ወይ እንዴት እንዴት መሆኑ በሙሉ የህዝም በተሻ ቤት ሰለሱ የነበረው ወሬ በስልክ ያወራ ነው በሙሉ ለፖሊስ ሰጠውኝ። እሱ እሱን ወደዛ ኬዝ እንዳስገባኝ ኃላፊነቱ እሱ እንደወሰደ ሁሉም አፑን እንደከፈተ ሌላ ቢቀር ገንዘቡን እኔ ትራንስፈር ሳያደርገው አይቀርም ብዬ ለሱ እኔ አሳልፍ የሰጠው ልክ እኔ አሳልፍ በሰጠሁኝ ነገሩ ወር አልሞላውም። በጋዜጣ ወጣ፣ ልጁ ታሰረ። በጋዜጣ ሲወጣ ከመቶ በላይ ኤርትራኖች እና ኢትዮጵያውያኖች እኛ ተበልተናል ብሎ መጡ። ከመቶ በላይ የተለያዩ ዜጋ ስደተኛ። ደግሞ እንደዚህ በጣም ሀርድ ወርከር ምናምን ነው ደግሞ የሚያገኙት ትገባሽ። ከዛ መጨረሻ ከይዙ ለአምስት ወር ተይዞ ዝም ብሎ ነበር። በቅርቡ አሁን ምናሉን እናንተን ያጭበረበሩ ካምፓኒ ህንድ አገር የሚኖሩ አሚና አሁን ህንድ አገር የሚኖሩ የተደራጁ፣ ሁሉንም ነገር አግኝተናል፣ ገንዘባችሁ ልናስመልስላችሁ እንችላለን፣ ግን ትዕግስት፣ ጊዜ ይወስዳል አሉ። አሁን ኬዙ መንግስት ይዞታል። የኛ ኬስ አመት ካረገ እዳ አምስት ዓመት በላይ ካለች የመሰረዝ አቅም አለ እኮ እድል አለ። አርባ ሺ ምንድን ነው ግን ትራስ ዩኤስ ዶላር፣ በዚህ በኛ አራት መቶ ሰማንያ ሺ ክሮነር ማለት ነው። አርባ ሺ ዶላር ነው የተበላሽ። አይዞሽ። ያሳዝናል በጣም ልባቸው ቅልጥ ብሎ ያላቸውን ግፍ አርገው ስለሚሰጡ የቆንጆ ሴት ፎቶች የሚጠቀመው ይመስገነው። ኤልያስዬ፣ አንተን አይደለም እነዚህ ስለትነው። በእህትነት በወንድምነት ስራው አሳይ። አንተ ለማትረፍና ለማደግ ነው አንተ ላይ የተፈጠረው ነገር። አተርፍ ባይ አግዱ አይ ነው የሆነብህ። በአቋራጥ ሀብታም ብትሆን ልታተርፍ ያለትን ሃያ አራት ሰዓት ሰርታ ላብህን ደምህን ለግሰህ ያመጣከውን አንደኛ ይቅርታ አይደለም ሙስሊም ስለሆነች አምነሃት ደጋግማ ጁማአ ሰላት ገለመሌ ስለምትል ሃይማኖተኛ ናት ምስሉ ናት ብለህ አምነሃት ነው ፈጣሪን ትፈራለች አላህን ትፈራለች ብለህ አምነሃት ነው የተጎዳህ አሜሪካን አገር አዲስ ነህ ገና ሁለት ዓመት ምናምን ነው ብዙ ዓመት ብትኖር ኖሮ አሜሪካን አገር አትበላም ነበር ሰዎችን ብትተዋወቅ ሶሻል ሚዲያ በጣም ተጠቃሚ ብትሆን እሳት ብትሆን አትበላም ነበር አንተ ሰዓት ቻት ስራ ላይ ነው የምትሰራው፣ በምን ሰዓት እነዚህን ጉዶች ሲሰማለቅ። አሁን እኔ በምንም ነገር ምታለል አልችልም። የሀገር ጉድ ነው ሲሰማ ሙለው የሀገር ጉድ። በምንም አይነት መንገድ እኔ እንጃ፣ በምንም አይነት መንገድ እንደዚህ ስል ደግሞ እንሞክራትና አታለን እናሳያት ብለው እንዳይገቡልኝ እነዚህ በየደቂቃው በየደቂቃው ስልክ ቁጥራቸው ይቀያየርላቸዋል። ከዛ ልክ ኮንትራታቸውን ሲጨርሱ አምጥተው ኤርፖርት ይወረውሯቸዋል። ሰላሪ ቤዝ ነው የሚሰሩት ልጆቹ። ስለልክነሽ በጣም እንደዚህ በጣም አንዷ ባል ባል ብሎ ቻይና ወስዷት ነው የተለያየ ሀገር ለስራ ምናምን ብለው ወስደው እዛ ካደረሷቸው ማይና ማር የሚባል ከከተማ ውጭ ነው ቤቱ የሚኖሩበት፣ አኮምንዴሽን ናቸው በወታደር ይጠበቃል። ቤት መተው ስንት ታሪክ አውርተዋል። ዙሪያው በወታደር ይጠበቃል። ጊዜሽ ሳያልቅ መውጣት አትችልም። ደሞ ደግሞናል ሳላላቸው አይሰጣቸው ምንም አይነት ሞእነዚህ ግን ሳይሰጣቸውም የሚመጡ አሉ። በሰራኸው ቢዝነስ ነው የሚሰጣ አንተ ምንም ሚንካም ስለሌለ ተብሎ ነው ልጁ የተመለሰው። እና ህዝቡ መጠንቀቅ አለበት። አሁን ይሄ ልጅ አንየሃ ሚዲያ ላይ ቀርባለች በሕይወት ተርፋ። ይሄ ነው አቡዬ እስከማውቀው ድረስ። ስለዚህ አሁን የዚህ ልጅ ጉዳይ ምንም የሚገኝ የሚደረስበትም አይሆንም። ምክንያቱም የብዙ ሰዎች በእንደዚህ አይነት ምክንያት በክሪፕቶ እና በዚህ እንትን ተብሎ ህጋዊ ባልሆነ ምንድን ነው ፎሬክስ ነው የሚሉት በእሱ ነገር ተበልተው አልቀዋል። ታው አልኳቸው። ታው አንዲት ባያጉዳይ ይህን እንቁማል ብሏት፣ አተርፊያለሽ ብሏት፣ መጀመሪያ እሱ ጣብሷት፣ እንደ ፍቅረኛ ቀርቧት ቢትኮይን ጋይስ የሆነ ነገር ሰምቲንግ ቢትኮይን ሰላሳ አራት ሺህ ብርሃን ተበላት። ላትርፍ ነው እያለች ከሰው እየተበደረች ምን ያልካት ቢኖር እሺ ይፈልጋላ። አንቺ እንደዚህ አይነት ሰዎች እኮ እንደዚህ እንደዚህ አይነት ነገር ቢዝነስን እኮ መስራት ያለባቸው ብዙ የማኒ ኤክስቼንጅ እና የባንክ ምናምን ይሰሩ የነበሩ ሰዎች፣ ማኒ ኤክስቼንጅ ላይ ይሰሩ የነበሩ ሰዎች እንደነ ዋልማርት እና አሜሪካን ሀገር ምናምን ላሉ ገባሽ፣ እነዚህ የምንድን ነው የ ኮሜርሻል ምናምን ስራዎች ላይ የሚሰሩ የነበሩ ሰዎች ነው እንጂ ያስፈልጋል። ሰው በላቡ ሰርቼ ቀስ ብሎ ይለፍልኝ፣ በቃ ሰርቼ በላቤ ቀስ ብሎ ይለፍልኝ፣ ቶሎ በአቋራጭ ይለፍልኝ ብዬ በላቤ ሰርቼ ለፍቼ ያመጣሁትን ነገር ወስጄ ስበላ ስብሰ እንዴት እንደሚያቃጠል